ሀይ ሀይ፣ ቤተሰብ ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? ዴና ህይወት፣ ስራ ሁሉ ሰላም? በእኔ በኩል ፈጣሪ ይመስገን ሁሉ ሰላም፣ ሁሉ አማን ነው አለንላችሁ። እናንተ ጋር ስንዴት ነው ውዶች ቤተሰቦች? እናንተ ጋር ስራ እንዴት ነው? እንዴት ይዟችኋል? እኔ ጋር በጣም አሪፍ ነው፣ ምንም አይልም ላችኋለሁ። እናንተ ጋር ስንዴት ነው? ጥሩ ነው ወይ? አይዟችሁ በርቱልኝ ላችኋለሁ ውዶች እና ሰብስክራይብ ሸር ላይክ እያደረጋችሁ አበረታቱኝ አረ ምነው ጠፋችሁብኝ ቀዘቀዘ እኮ ዩቱብ የምኖር ሰብስክራይብ ሸር አድርጉኝ ለለምናችሁ እስኪ ለእናንተ ምንም አይቆጥርባችሁም ምንም የሚጎድባችሁ እና የሚቆጥርባችሁ ነገር የለም ለእኔ ግን ይጠቅመኛል ውዶች እና በረታቱኝ ችግር የለውም ያኔ ግዳጅ አይደለም እንግዲህ ወዳችሁ ፈቅዳችሁ ሰብስክራይብ ብታደረጉ ሼር ብታደረጉ ቪዲዮን እስከ መጨረሻው ብታዩ ብታሳድጉ ደስ ይለኛል። ካልሆነ ደግሞ ምንም ማድረግ አልችልም። ያው የምትከታተሉኝም አመሰግናለሁ፣ የማትከታተሉኝንም አመሰግናለሁ፣ በጥቅሉ ማለት ነው እና ዛሬ የመጣሁት እንዴት መሰላችሁ? ያኔ አይቼ ነው ልጅ ወልደው ጥለው የሚሰደዱ ልጆች ማለት ነው ሰዎችም ሆነ ልጆች ወልዶ መሰደድ በጣም ይከብዳል። የእውነት በጣም በጣም ነው የሚከብደው። እዚያ ጋር ልጅ እየተሰቃየ ነው፣ እዚ ጋር እናት እየተሰቃየች ነው። ጥሩ አይደለም። ጊዜውም ሁሉም ነገሩ ጥሩ አይደለም። የገዛ እናትሽ የገዛ አባትሽ፣ እህት፣ ወንድም፣ አክስት፣ አጎት፣ ሁሉም ዘመድ የተባለ በሙሉም አንድ ነው። ስለዚህ ጊዜው ከፍቷል። ስለዚህ ውዶች፣ ልጃችሁን የወለዳችሁ ልጅ ወልዳችሁ ኢትዮጵያ ላይ ጥላችሁ የመጣችሁ ሞልቶ አይሞላም። ስደት ስደት መቼም ሞልቶ አይሞላም። እድሜያችን ይጨርሳል፣ ጊዜያችን ይጨርሳል እንጂ ሌላ ምንም ያመጣልና ነገር የለም። ሞልቶ አይሞላም። ስለዚህ ሞልቶ ስለማይሞላ ልጆቻችሁ ምን ላይ እንዳሉ አታውቁም። ጊዜውን እዩ። በጣም መጥፎ ላይ ነው። መጥፎ ሰዓት ነው ያለን መጥፎ ሰዓት ላይ እስከሆነ ድረስ ያለነ ልጆቻችሁ ከተቻላችሁ በተቻላችሁ መጠን ማለት ነው፣ ሞልቶ ስለማይሞላ ወደ ሀገራችሁ ገብታችሁ ልጆቻችሁን ብታሳድጉ ልጆቻችሁን ብትይዙ ብታስተምሩ። የት ገባ የት ወጣ በላ አልበላም ጠጣ አልጠጣም የሚለውን ነገር ብዙ ነገሮች አሉ። ስነ ስርዓቱ ራሱ ያን ያን የወለደ መቸም ያው ቤተሰብም ቢሆን ቢይዝም ማን እንደናት አባትም ቢኖር ዋጋ የለውም። ያወጥቶ ይገባል ይላል። መግባታቸውና ማኖራቸውን ብቻ ነው የሚያየው እንጂ እንደ እናት ብዙ አይቆጣጠርም። ስለዚህ የወለዳችሁ ሰዎች ሞልቶ ስለማይሞላ ወደ ሀገራችን ገብታችሁ ልጆቻችሁን ብታሳድጉ ባይ ነኝ። እያያችሁት ነው፣ ልጅ ይሰረቃል፣ ልጅ ይገደላል፣ የትም ቦታ እየወሰዱ ነው። አደለም ትንንሾችን ቀርቶ ጎረምሶችን ቢሆኑ እናት የመሰለች ነገር የለም። ያን በየት ወጣ በየት ገባ ብላችሁ ትቆጣጠራላችሁ። በሰዓቱ ምን በላ ምን ጠጣ፣ ትምህርት ቤትስ ምን ደረጃ ላይ ነው ያለ፣ እያጠና ነው ወይ፣ ጓደኞቹ እነማን ናቸው፣ ጓደኞቿ እነማን ናቸው የሚባል ነገር አለ። ይህን ይህንን እናት ትቆጣጠራለች። አባትም ይቆጣጠራል? ግን ቢቆጣጠርም አባት ማን እንደ እናት የሚሆን ነገር የለም እና ይህን ነው የምላችሁ ውዶች፣ ሞልቶ ስለማይሞላ ወደ አገራችሁ የተመልሳችሁ ሂዳችሁ ልጆቻችሁንን አሳድጉ። ያው ነው የተወሰነ ከእጃችሁ ካላችሁ ባይኖርም፣ ከልጃችሁ የሚበልጥ ነገር የለም። ከልጅ ማንም የሚበልጥ ነገር የለም። አንድ ነገር ቢሆንባችሁ ጸጸት ነው። ስለዚህ ወደ አገራችሁ ግቡ። ከባዕድም ያስቀመጣችሁ ካላችሁ እነሱም ቢሆኑ ያው ነው፣ ምንም የለ፣ የሚለየው ነገር የለም። ከእናት አባት የሚለየው ነገር ምን አለው ያው ይበላሉ፣ ይጠጣሉ። ከዚያ ውጭ ውሏቸው ምን እንደሚያደርጉ ምን እንደሚከታተሉ ማንም አይከታተልም። ማን እንደ እናት፣ እናት ናት ሁሉም ነገር የምትከታተለው። ስለዚህ መሄዱ ይመረጣል እላለሁኝ። ያው አሁን አይቻለሁኝ፣ ሰምቻለሁ። ከሀቢባ ቤት ማለት ነው ገብተው እህታማቾች፣ ያን እህቷ ከሳውዲና አለችው ያችኛዋ ደግሞ ከኢትዮጵያ ናት ያለችው፣ ያው በብር የተነሳ ማለት ነው በብር የተነሳ ደግሞ ተጣልተው ያው ልጅቷንን አንድ ወደ መንግስት ውሰጅ አንድ ወደ ባዕዳ ውሰጅ እያለች እየተነጋገሩ ነው። አንቺም ቢሆን ሳውዲ ያለሽ እህታችን ማለት ነው። ምንም ቢሆን እህትሽ ናት። የገዛ እህትሽ እስከሆንሽ ድረስ አምነሻት እስከ ሰተሻት ድረስ ልጅሽን ያው ግድ ነው። ኑሮ ውድ ነው፣ ታውቂያለሽ። ሁሉም ነገር እስከሆነ ድረስ የግድ የትምህርት ቤቷን፣ ምግቧን፣ ልብሷን መክፈል አለብሽ፣ መስጠት አለብሽ፣ ደሞዝ ሳይሆን ደሞዝ አይደለም፣ እንደ ባዕዳ ወይም እንደ ሰራተኛ እንደኛ ደሞዝ ክፍያ ሳይሆን ያው እሷ ለእህትሽን አምነሽ እስከ ሰጠሽ ድረስ ልጅሽ ምን ትበላለች፣ ምን ትጠጣለች፣ ሁሉን ነገር ማሟላት ግድና ግድ ይላል። እህትሽም ደግሞ ስትታመም ታምሜ አላስታመመችኝም ቴሌፎን ሁላን የዘጋችብኝ እያለሽ ነው አንቺ። እህቴ እንደዚያ ማድረግ የለብሽም። አምነሽ አደለ የገዛ እናትሽ ልጅ አደለች እንደ ሰጠሽው እስከ ሰጠሻል ድረስ እህትሽንም ልጅሽንም እኩል ና ያርገሽ መያዝ ያለብሽ መያዝ ያለብሽ። እህትሽ ስትኖር እኮ ነው ልጅሽ መኖር የምትችለው። ያው አንቺ ብር ስሰጫት አንቺ እጅ ሲሰነዘር ነው ልጅሽንም እሷ በስነ ስርዓት መያዝ የምትችለው። እህቴ አንቺም ተሳስተሻል። አሁን እንደገና አንስቼ ከእሷ አንስቼ ወደ ባዕዳ ልካለሁ ባዕዳ ያዛት ማለቱ ደግሞ ጥሩ አይደለም። እህትሽ ገዛትሽ በስነ ስርዓት ያልያዘችልሽን፣ ባአዳው እንዴት ነው በስነ ስርዓት የሚይዘው? አሁን እኮ ሁሉ ነገር እንደ ድሮ አይደለም ውዴ፣ እንደ ድሮ አይደለም። ከቻልሽ ከቻልሽ አንቺ ሂጂ ሂደሽ ያዥ ልጅሽን። አልችልም ካልሽ ደግሞ አሁን ምንም ነገር የለኝም ምንም ማድረግ አልችልም ካልሽ ደግሞ ምንም አይደለም። አንቺ ስሪ ምሰሪውን፣ የተወሰነውን ለራስሽ አስቀምጪ የተወሰኑውን ደግሞ ለእህትሽ ላኪ። ልጅሽን ይዛ እስካለች ድረስ ልጅሽ በስነስርዓት ትብላ፣ ትማር፣ ትጠጣ ተጠጣ። አሁን አንቺ ትምህርት ቤት ይርሻ አይደለም ትያታልሽ? እሷ ደግሞ እየተማርኩ ነው እያለሽ ነው። ግን ወጣ ወረደም እንግዲህ የሚያውቀው ፈጣሪ ነው። ሁለታችሁም እህታማቾች ናችሁ። ተጣልታችሁ አለ አይደለ? ታርቃችሁ ልጅሽ ካለችበት ትቀመጥልሽ። አንቺ ብሩን ስጭ፣ ላኪላት ብር የምትፈልገውን ያክል መካሰሱ ያይ ውሰዳት፣ ይሄ ውሰዳት ማለቱን ተዩ። አንዴን ለፈጣሪ ሰተሽ ተይ፣ ብርሽን ላኪ ትማርልሽ ትኑርልሽ። መሄድ ካልቻልሽ ማለት ነው። እንደ ኔ እንደ ኔ ግን ብትጅ ደስ ይላል። ካልሆነ ደግሞ ብርሽን ልከሽ እህትሽ ተያዛት እንደያዘችው፣ ሌላ ሰው ከሚይዛት እች ህጻ ልጅ እኮ ናት። ምን እንደሚያጋጥማት ምን ታውቂያለሽ? ምንም ቢሆን ስጋ ስጋ ነው። ደግሞ ያው ዙሮ ዙሮ ደግሞ ባዳ ባዳ ነው። ታውቂያለሽ፣ እች ህፃን እያደገች ነው የምትሄደው፣ ከአይምሮ ከአይምሮዋ ብዙ ነገር ይቀርጻል። ስለዚህ አንቺም ከልጅሽ ፊት አትጨቃጨቂ፣ አትነጋገሪ። አንዴ ው ስንወጣ አይደለ፣ የከሰር ነው፣ ኪሳራ ነው። መቼስ አንዴ አንድ ሰው ከቤቱ ቤታችን፣ ሀገራችን ጥለን ስንወጣ ነው የከሰር ነው። ስለዚህ አንዴ ከስረናል፣ ከስረናል ነው ባለሽ አቅም ስራሽን ፈጣሪ እርዳሽ። ያው አንዴ እወጣለሁ አንዴ እገባለሁ ብለሻል። አይምሮሽን አንቺም ደግሞ የመጣሽበትን አላማ ወቂ። አይምሮሽን ሰብሰብ አድርገሽ ምንም አይደለም ብልሽ ለፈጣሪ ሰጥተሽ ስራሽን ስሪ። የተወሰነ ላኪ፣ የተወሰነ አስቀምጭና ሰርተሽ አጠራቅመሽ እንደምንም ሂጅ ወደ ሀገርሽ ሂጅና ልጅሽን ያዥ። ከልጅሽ ምንም የበለጠ ነገር የለም። ብሩ ኮይ ፈጣሪ ይወቀው። የእውነት ነው የምላችሁ። ምንም እድሜያችን ብቻ ነው የሚሄደው እንጂ እሱ መቼም ወልቶ አያውቅም። መችም የቀዳዳው ብዛቱ ብዛት አይደለም። በተለይ ደግሞ እንደዚህ ጠፍተን ምንሰራ እረፍት ቦታ ምን ወጣ ሰዎችማ አታውሩት። አንድ ብር አይቀምጥም ነው የምላችሁ። አንድ ብር እንሰራለን እንሰራለን። ወሩ ሲደርስ ደሞዛችን መቼም አይቀርም፣ ይሰጠናል። ግን ሲሰጠን እኛ እረፍት ምንወጣ ሰዎች እንወጣለን። አንድ ብን አርገናት እንመለሳለን። አይ የሚቀጥለው ወር አለ አይደለ እንዴ፣ በቃ የሚቀጥለው ወር አስቀምጣለሁ። የአሁኑን ይህን ላድርግ የአሁኑን ይህን ላድርግ እንላለን። ይደረጋል፣ ይጠፋል። እንመለሳለን እንመለሳለን። ከዚያ ደግሞ ይችን ወር እንኳን አንድ ብር አላጠፋም ብልሽ ስታስበሽ ተቀምጥሻላል። ልክ ስትወጭን ቤታቸው ስትወጭን ማለት ነው ከቤታቸው ስትወጭ ነው ብን የሚለው። ምን እንደሚወስደውም አላቅም። ፈጣሪ ይወቀው። እና ያው ሞልቶ ስለማይሞላ እንዳነጋግርሽ አንቺም ያው ውጭ ስለምሰሪ ማለት ነው። እና ያው እንደምንም ብለሽ ስሪ ጠንክሪ። ልጅሽን አታስከፊ፣ እህትሽንም አታስከፊ። እህትሽን አንቺ በስነ ስርዓት ከያሻተ እርግጠኛ ነኝ ልጅሽን ልጅሽንም በስነ ስርዓት ይዛታለች። ግን አንቺ እህትሽን የምትገፊ ከሆንሽ እህትሽን የምትይል ነገር ከሆንሽ ማለት ያኔ የእኛን ሰው ታውቂያለሽ። የቁጫን መውጫ ደግሞ ያጠገባ ያለችው ወፃልሽ ናት። የቁጫ ነው መውጫ የምትሆነው ስለዚህ እህቴ አትሳሳች። ለባዳም ዳም አትስጭ። ለመዋለ ሕጻናት ነው ምን ለምትዩም አትስጭ፣ ለማንም አትስጭ ልጅሽን። የገዛ እናትሽ ልጅ የአባትሽ ልጅ አይደለች? እሷ ተያዛት፣ ብርሽን ላኪ፣ ስሪ ላኪ፣ እስከ ተወሰነ ጊዜ ተያዘልሽ። ከዚያ በኋላ ደግሞ አይተሽ ደሞ የማይሆን ነገር ከሆነ ሂጂ እንዴ ሂጂ የእውነት ከልጅሽ ማንም ነገር የሚበልጥ የለ። ማናችሁም ቢሆን ማናችንም ቢሆን ማናችሁም ቢሆን ደግሞ እንደዚህ ስል ደግሞ ከቤተሰብ ደግሞ ጥሩ ጥሩ ቤተሰብ አለ፣ በደንብ አድርጎ የሚይዝ በስነ ስርዓት ከእናት የበለጠ አድርጎ የሚይዝም አለ። በአዳም ቢሆን ደግሞ ከልጆቹ በላይ አድርጎ የሚይዝ አለ፣ ፈጣሪን የሚፈራ ማለት ነው። ፈጣሪን የማይፈራ ደግሞ እንደፈለገ ደግሞ የት ወጣሽ የት ገባሽ ብሎ ማይጠይቅ አለ፣ በላሽ ጠጥታሽ ብሎ ማይጠይቅም አለ እና ሁሉ አንድ አይደለም ስላችሁ ነው ውዶችም፣ ሁሉ አንድ አይደለም ግን፣ ሞልቶ ለማይሞላ ወደ ልጆቻችሁ ልጅ ያላችሁ ልጆቻችሁ የማይመቻቸው ነገር ከሆነ ጠይቃችሁ ምን ብላችሁ ወደ ሀገራችሁ ተመለሱ። ሞልቶ አይሞላ ሚስደት። ከልጆቻችሁ አጠገቡ ናችሁ፣ ልጆቻችሁን ተቆጣጠሩ። ጊዜው ክፉ ነው። አሁን ይህ ቴክኖሎጂ የሚባል ነገር አለ፣ የሚያዩት ነገር አለ። ካላ አእምሯቸው ሌላ አእምሮ አይጨምሩም። ስለማይሞላ ማለት ነው። እና ልጆቻችሁን ተቆጣጠሩ ሂዱ፣ የያዙ ልጆቻችሁን እንዳይበላሹባችሁ፣ ውዶች እላችኋለሁ። እና በተረፈ ወዳችኋለሁ። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱ ውዶች።